የብሔራዊ ባንክ መግለጫ የጥቁር ገበያ ሐዋላን በከፍተኛ ሁኔታ እያዳከመ ይገኛል። ከሰሞኑ ብሔራዊ ባንክ ዶላርን ለጨረታ አቅርቦ በከፍተኛ ሁኔታ ሲንሰራፋ የነበረው የጥቁር ገበያ ሐዋላ በሚገርም ሁኔታ ሽቆልቁሏል። ሆኖም በዛሬው ሁለት ዶላርን ጨምሮ ዲርሃም፣ ዲናር እንዲሁም የተለያዩ የዓለም ሀገራት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን። ክብራትና ክብራን አርማጭ ተመልካቾቻችን ሁሉ ሰላም፣ ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ጥቅም 9 2018 አስገራሚውና አነጋጋሪው የጥቁር ገበያ ሐዋላ በዛሬው ዕለት ጨምሯል ወይስ ቀንሷል? እንዲሁም በባንኮችስ በዛሬው ዕለት በስንት ሲመነዘር ይውላል የሚሉትን በጥቁር ገበያ የ16 ሀገራትን እንዲሁም በባንኮች የአምስት ሀገራትን መረጃ ይዘንላችሁ ቀርበናል። እንግዲህ ክብራን ተመልካቾቼ በትላንትናው እለት የዶላር የምንዛሬ ዋጋን መረጃ ወደ እናንተ ሳደርስ የጥቁር ገበያና የባንኮች የምንዛሬ ዋጋ ተመን የባንክ ብልጫ በማድረግ የ3 ብር ከ50 ጭማሪ አድርጎ እንደነበር አድርሰናል። በዛሬው እለትስ ያለው ሰፊ ልዩነት ምን ያክል ነው በማለት በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናርን በማስቀደም የሁሉንም ሀገራት አንድ ባንድ ወደ እናንተ እናደርሳለን። እንግዲህ በምንዛሪ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናር በሁለት ቀናት ውስጥ ብቻ ወደ 32 ብር ቅናሽ ማድረጉን መረጃ ወደ እናንተ አደርሰናል። በዛሬ ሁለት አንድ የኩዌት ዲናር 530 ብር ከ90 ሳንቲም ሲመነዘር አንድ መቶ የኩዌት ዲናር 52390 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ አስነብቦናል ማለት ነው። ሌላው የአሜሪካ ዶላር ነው። በዛሬው ዕለት አንድ የአሜሪካ ዶላር 162 ብር ከ30 ሳንቲም ሲመነዘር 100 የአሜሪካ ዶላር 16230 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊንግ ነው። በዛሬው ዕለት 1 ፓውንድ ስተርሊ 217 ብር ከ20 ሳንቲም ሲመነዘር 100 ፓውንድ ስተርሊ 21710 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት 1 የካናዳ ዶላርን ስንመለከት 115 ብር ከ90 ሳንቲም ሲመነዘር 100 የካናዳ ዶላር 11590 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬ ሁለት 1 ዩሮ 188 ብር ከ88 ሳንቲም ሲመነዘር 100 ዩሮ 18888 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው እንግዲህ የኳታር ሪያል ነው። በዛሬ ሁለት እንግዲህ የኳታር ሪያልን መረጃ ተመልክተናል። በዚህም አንድ የኳታር ሪያል 42 ብር ከ92 ሳንቲም ሲመነዘር 100 የኳታር ሪያል 4292 የኢትዮጵያ ብር ሲመነዘር እንደዋለ እንግዲህ በትላንትናው ምሽት መረጃ ተቀብለናል ማለት ነው። ሌላው የሳውድ ሪያል ነው። በዛሬ ሁለት አንድ የሳውዲ ሪያልን ስንመለከት 43 ብር ከ45 ሳንቲም ሲመነዘር 100 የሳውዲ ሪያል 4345 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው እለትም አንድ የዱባይ ድርሃምን ስንመለከት 44 ብር ከ70 ሳንቲም ሲመነዘር 100 የዱባይ ድርሃም 4470 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው እለትም አንድ የስዊስ ፍራንክ 204 ብር ከ60 ሳንቲም ሲመነዘር 100 የስዊስ ፍራንክ 2460 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሶስት የሆነችው የኦማር ሪያል ናት። በዛሬ ዕለትም አንድ የኦማር ሪያል 422 ብር ከ70 ሳንቲም ሲመነዘር 100 የኦማር ሪያል 42270 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬ ዕለትም አንድ የጆርዳን ዲናር 229 ብር ከ10 ሳንቲም ሲመነዘር 100 የጆርዳን ዲናር 22910 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬ ሁለት አንድ የአውስትራሊያ ዶላር 105 ብር ከ15 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 10515 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሪን ዲናር ናት። በዛሬ ሁለትም አንድ የባህሪን ዲናርን ስንመለከት 429 ብር ከ9 ሳንቲም ሲመነዘር አንድመቶ የባህሬን ዲናር 42990 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬ ሁለትም አንድ የቻይና ዩዋን 22 ብር ከ10 ሳንቲም ሲመነዘር አንድመቶ የቻይና ዩዋን 2210 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬ ሁለትም አንድ የእስራኤል ሽቅልን ስንመለከት 48 ብር ከ30 ሳንቲም ሲመነዘር አንድ መቶ የእስራኤል ሽቅል አራት ሺህ ስምንት መቶ ሰላሳ የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቱርኮች ሊራ ነው። በዛሬው እለት አንድ የቱርክ ሊራን ስንመለከት ሦስት ብር ከሰማንያ ሳንቲም ሲመነዘር አንድ መቶ የቱርክ ሊራ ሦስት መቶ ሰማንያ የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው እንግዲህ መግቢያ ላይ እንደገለጽኩላችሁ የባንክና የጥቁር ገበያ በዛሬ ሁለትም እንግዲህ ሰፊ ልዩነቱ እንደቀጠለ ነው። በዚህም አንድ የአሜሪካ ዶላር በሩሃ ፎሬክስ 164 ብር 50 ሳንቲም ተገዝቶ 167 ብር ከ79 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን ስንመለከት 43 ብር 95 ሳንቲም ገዝቶ 44 ብር 78 ሳንቲም እየሸጠ ይገኛል የሳውድ ሪያልን سنመለከት 43 ብር ከ01 ሳንቲም ገዝቶ 43 ብር ከ90 ሳንቲም እየሸጠ ይገኛል። ዩሮን سنመለከት 187 ብር ከ05 ሳንቲም ገስቶ 190 ብር ከ20 ሳንቲም እየሸጠ ይገኛል። باوند استرلين سنن ملكت 210 بر ك 09 سنتيم گستو 214 ብር ከ20 سنتيم እየሸጠ ይገኛል ማለት ነው። ከሰሞኑ እንግዲህ የኢትዮጵያ ብሔራዊ ባንክ የዶላር ምንዛሬ ላይ እንግዲህ በከፍተኛ ሁኔታ በተለይ ዶላር ሲቀንስ ሁሉም ሀገራት በሚባል መልኩ ይወርዳሉ። ይህም የሆነበት እንግዲህ ዋነኛው ምክንያት ብሔራዊ ባንክ ከፍተኛ የሆነን እርምጃ በጥቁር ገበያ ላይ እንግዲህ ለመውሰድ እየታተረ ይገኛል። ይህም በሀገራችን ያለውን እንግዲህ የምንዛሬ ዋጋ እጥረትን ሙሉ በሙሉ የሚቀርፍና የጥቁር ገበያን እንግዲህ ያዳክማል ተብሎ ይታሰባል። ይህ ሁኔታ ለሀገራችን እጅግ በጣም መልካም ነው እላለሁኝ። የጥቁር ገበያ መዳከም በሀገራችን ያለው የውጭ ምንዛሬ ላይ እንዲሁም የኑሮ ጫና ላይ ከፍተኛ የሆነ መቃለል ይፈጥራል ማለት ነው። ቪዲዮውን ላይክ ላይክ ሸርሸር እያደረጋቸው ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለዛሬ ያስኩላቸው ዕለታዊ ምንዛሬ ዋጋ ተመን በጧቱ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ራህመቱላህ።